አሰላሙ አሌይኩም ወራህመቱላሂ ወበረካቱህ ውዶቼ ያላችሁ ቤተሰቦች እንዴት ናችሁ ሰላም ናችሁ ያላችሁበት ሰላም ናችሁ ብዛ ከእኔ ከሁሉ ሰላም ነው አልሐምዱሊላህ ውዶቼ እየዛሬ የመጣውትኝ ማለት ነው ምታውቁ ካላችሁ ማለት ነው ኢቃማ ከተሠራ በኋላ ሶስት ወር አራት ወር ከሆነ በኋላ ቢሮ ተመልሶ ድባዮች ማለት ነው እንዴት ነው ስራ የገባችሁ ልጆች አላችሁ እስኪ በምታቆ ካላችሁ እንድትነግሩ ይፈልግ ነው። እኔ ጋር ጓደኛ ነበረችኝ ግን መታ አሁን ታሰሩ መጀመሪያ ሲያሻት ሲያሻት በመጨረሻ አሰሩ። አሁን ከሰሩ በኋላ ደግሞ እንመልስ ይሻለን እያሉ ማለት ነው። ዲያው የዱባዎች እንዴት ላላች ደግሞ ታውቃላችሁ፣ ምን እንደሚጠብቁ እንኳን ኢቃማ ተሰርቶ ቀርቶ፣ እንዲሁም ቤት ገብታችሁ ስትመለሱ ጥሩ ነገር በስርዓት አይቀበሉም ማለት ነው። እና የምታቆ ካላችሁ እስኪ መላበሉን ኮሜንት ስራ አስቀምጡልን። ቪዲዮ የደረሳችሁ ልጆች ካላችሁ ማለት ነው። ልጅቷ አሁን በጣም ግራ ገብቷታል። ትንሽ ቀን ልጅሽና አደስሽ ያለሆነ ያለቻት ማለት ነው። ግን አሁን ለምሳሌ ምንድን ነው ማድረግ ያለባት? እዛ ብትሄድ እንደገና እቃማ ተሰርቶላት ለምን ነው ይላሉ። ሌላ ሰው እቃማ ተሰርቶላት የተመለሰችው ችግር ቢኖርባት ነው ምናም ብለው ነው የሚያስቡት እኛዎቹ። ግን እሷዎቹ በጣም ኃይለኛ ስለሆነ እንጂ ልጅቷ የስራ ምናምን ችግር ኖሮባት አይደለም ማለት ነው። እና ሆነ እንደዚህ እየሰራች ምንም ችግር ሳይኖርባት ተመለሰ የወረቀት ከተሰራላ ብሎ የሚያስብ ሰው ስለማይኖር ማለት ነው። እና እስኪ መላ በሉን እንዲሁ እኛ ነገር ወላይ ሁላ እንዲሁ በባህርም የሚመጣው ማለት ነው። በቃ በህጋዊም ተመቶ እንደዚህ ሲደረስ የኛ በዝሆኑ የሚለን ህግ አለመኖሩ በቃ በጣም እየጎዳ ነው ያለ ነው እና ምንም መቼም መብታችን እየታገር ተከብሮ ነበረ። እንዴት ነበረ? ነይ መጀመሪያ ቢሮ እንዴት ነበረ? ድምፅሽ እንዲገባ አንቺ ድምፅሽ

እንግዲህ ከዚህ በላይ መስራት አልችልም። ምግብ እንደሆነ የሚያቅተኝ ነገር የለም። ያው አንቺ ያልሽ እየሰራን ነው። አብረን ብቻዬን መስራት አያቅተኝም። ያው ከአላህ የተቀደረ ነገር በኋላም እማካው ነገር ስለሌለኝ አሁን እንመለስሽ ይሻላል ብለዋል። ላንቺ ነገረችሽ። እንግዲህ ከነገረችሽ በኋላ እንግዲህ ያለውን አላህ ያስተካክለው። እዛ ሂጅ። ትንሽን አይምሮ ያሁን የተጨናነቀበት ምክንያቱ ቢሮ ሂጅ። ወደ ሀገር ያስገቡኝ ይሆን ወይስ፣ እንደገና እዛ ቁጭ ብዬሽ ደግሞ እንደገና ስራ ገባ ይሆን በሚለው ነው ውስጥ የተረበሽው ማለት ነው። አሁን እኮ ጅሞ ለመጥፋትም አሁን መጥፋትም እዚህ ሀገር ላይ አሁን ትንሽ ይከብዳል። ምናልባት ይጠፍታችሁ የምታውቁም ልጆች አላችሁ በእንደዚህ መልኩ። እስኪ ብቻ ግን ውጭ ላይ የሚሰሩ ልጆች ካላችሁ እስኪ ቁጥር ስጡ ነው የምር፣ ተባበሩ። አሁን ሰ ወረቀት ከተሰራላት በኋላ ብትመለስ ሌሎች ምዳመት ቻ ውስዳያቱም ለምን ችግር ቢኖርባት ነው ወረቀት ከተሰራላት በኋላ የመለሱ አብሎ ስለሚያስቡ ማለት ነው። አሁን ያሳሰበኝ ይሄ ነው እንጂ ቢሮ መመለሷ ምንም ማለት አይደለም። እሷ ሰርታ እስከበላይ ድረስ ትሰራለች የትም ቦታ ማለት ነው። ግን ዱባይ ላይ ትንሽ ከብድ ይላል ማለት ነው። በእርግጥ አሁን ላይ የትን ቦታ ነው የከበደው። ተሀገር ጀምሮ ተፕሮሰሱ ጀምሮ ሳውዲ ቢሉት የት ቢሉት አላውቅም። ወላሂ ብቻ ላይ ያሳምርእንዚህገርክዱአነ ወላሂ፣ እንደዚህ ሀገር ከባድ የለም ወላሂ። ምክንያቱም አሁን አንቺ አስቢ፣ ምን ከግርግዳ ማጥ ውጭ ምን ታደርጊያለሽ? ግርግዳ እስከማጥ ግርግዳ አቧራ ይሄን እየበሰበሰ ቤታችን ወርቅ ታያለሽ። በመወለዳ ስራ ማቅረት እኳ አሁን ታኛለሽ። ሶስት ዓመቴ ነው። ቤታቸውን እንዴት እንደማስብ አሁን እየይሽ ነው። ቤቴ ለመናገር ነገር ብትሉ ሶስት አመት ሙሉ ተሰብስበው ሲወልዱ ሲያወሩ ማለት በወዲያቸው ታውቂያለሽ። እኛ አሁን የጠቀመው መቶ መስራት ነው እንጂ እስካሁን አንጠልጥለው ነው የሚሉት ነገር ካለ እንግዲህ አሁን ምሳሌ ካንቻውን ራሱ አልሐምዱሊላህ ብዙ የተማርኳቸው ነገሮች አሉ። አሁን በላሊት አሁን ከአንቺ ተመሪያለሁ። እንዴት ነው? እስኪ አንቺን አሁን ንገሪኝ ስለምግብ። ለምሳሌ ያ አሁን እሰራለሁ ሰንድዊሽ ምናምን ያኔ ሁሉንም ምግብ እሰራለሁ። አሁን የሰዎቹን መስታየት ተሰሚያ ሰሞኑን ለተከታቸው ነገር ምግብ ለምሰራላችሁ ሱጆይ ማኑ ምግብ ይኑ ምግብ ሸል ይሁን ሁሉ ለማይቻለ ጸደይ ነው ያንቺ ምግብ። አሁን ደግሞ ነው ይዤዋለሁ ማለት ነው፣ አብሬ እየሰራሁ ስለሆነ ምክንያቱም ምግብ ሸንቺ ጸደይ ነው። በላሊትሽን ሁሉ ነገር መጭቡስ ረሀም መጭቡስ ሰመክ ያሽነ ሁሉም ነገር ምርጥ ነው። አሁን ደግሞ ፈጢራ ላይ ያው ፈጢራ ሰሙን ሾርማ አው አትሽ

ስለሚወስድብ ዙሮ ያሞረድ አሁን እነሱ ጠፍቶ የሚሰሩ ልጆች ካሉ እዚህ ስልክ ቁጥረሽን በዛሬ ልትያየው እንኳ ሰው ራሱ ቢተባበረ መውጣት ይችላሉ። ከነዝ ማለት ነው እዚያ ሂጂ ቢሮ ላይ ዛ ነው። ልጆች ካላችሁ ንገሩን። ቢሮ ትመለስ ስራ እንዲ ዝህ እንዲ ልጆች ካላችሁ ያው ተስፋ ነው ካለ ብቻ ያው ቢጨንቀኝ ነው ሙሙዲ እናንተ ነገር ተማስተካከል ቤት ማድረግ ብችል እነሱ ጋር ካልሆነ፣ ግን ሌላ አማራጭ ማለት ነው። እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስልክህን የሚፈልግ ካለ ስልኬን አስቀምጣለሁ ከስር። ምናልባት እንትን የሚፈልግ ማለት መረጃ የሚሰጣ ሰው ካለ ማነ ስልክሽን በሉኝ፣ ስልኬን አስቀምጣለሁ። ስራውን ለእኔ የምንጠቅመ ጠፍታ የሚሰሩ ልጆች ያ ከዚህ ስራ ካለ ከወሰዱኝ ለኋላ ብቻ ና ውዶች እየ እንደዛ ነው። ቪዲዮ ላይክ ሽር ሰብስክራይብ አድርጉልኝ።

ተልስን ጀምሮ ብዙ ነገር ይቀረዋል እና ቢያንስ የአንዲና አንድ ነገር ላይ እስከሚደርስልኝ ድረስ መስራት እፈልግ ነበር። ግን ያው በእናንተ እንትን አይደለም፣ ሰዎች በፈለጉ ሰዓት መሳፈር ይችላሉ። አሁን ዛሬ በቃ ሻንጣያን ባሳያችሁ፣ በቃ ተዘጋጅ ወጣ ብዬ ነበረ ማለት ነው። ደግሞ አሁን እንደዚህ ቀረ እና ቪዲዮ፣ ላይክ፣ ሸር ስብስክራይብ አድርጉልኝ፣ አግዙኝ። አገር ቤት ታርኩ ደግሞ ብዙ ነገር የምትፈልጉትን ነገር አቀርብላችኋለሁ ማለት ነው። የሚያስተምር የሚጠቅም ነገር ይህን የሚያዝናና ምናምን ነገር እንደዛ አላላችሁ፣ ፊልድ የስራ አይደለም ማለት ነው። የሚያስተምር የሚጠቅም ነገር በዛ በዛ ነገር እመጣላችኋሉ ማለት ነው። በተረፈ ሰላማችሁ ይብዛ፣ ቦቶ ከመቅረት አላህ ይጠብቀን። የምንሰማውን መጥፎ ነገር ሁሉ ታሀገርም ተውጭም ከየትም ቦታ አላህ ሰላም ያርግልን፣ ያጥፋልን፣ በቃ ጥሩ ነገር ያደርግልን። ጆራችን ጥሩ ነገር እንዲሰማ አላህ ያግዘን።